ሰላም እንትና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ ልኝ እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። ሰላምታዬ በያላችሁበት ይድረሳችሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። ላይክ ማድረጋችሁን አትርሱ። ላይክ በማድረግ እስከ መጨረሻው ሀሳብ አስተያየታችሁን አስቀምጡልን ማለት ነው ቤተሰቦቼ ዛሬ እንግዲህ ዳጣ እንግዲህ ከብዙ አመታት በኋላ እንግዲህ ከ18 ዓመት ከ19 ዓመት በኋላ ቤተሰቦቿን ተቀላቅላለች። እግዚአብሔር ይመስገን በሱም ትልቅ ደስታ እንትን ሆኖላታል ማለት ነው። ያው በእርግጥ የእናቷን ሁኔታ ባታውቅም ግን ዝሮ ዝሮ ለእኛ ራሱ ያው እናቷ ማን እንደሆነች የሚታይ ነገር ነው። እንግዲህ እናቷ ሰላም የምትባለው ሰራተኛዋ ነች። ከዛ አባቷ ደግሞ ያው ጋሽ ደረጀ ነው። እሱም ያው እንግዲህ በቅርብ የጋሽ ደረጃ እና የዳጣ እንግዲህ ያው መቶ በመቶ እርግጠኛ ስላላደለ ጋሽ ደረጀ እሱን ነገር ቸክ ለማድረግ የዲኤንኤ ውጤት እየጠበቁ ይገኛሉ ማለት ነው። እንግዲህ ከዛም ባለፈ ደግሞ የእናቷን ሁኔታ ስትጠይቀው እሷ ይሄ ነው ብላ ባትናገርም እንግዲህ ሰላም ውስጧ የነገራት ነገር አለ። ወይም የነጋሽ ደረጀ ቤት የምትሰራው ሰራተኛዋ ማለት ነው። እሷ እንግዲህ የዳጣ እናቷ ነች ማለት ነው። በዚያም እንግዲህ ስለ እናቷ ስተጠይቀው ምንም አልተናገረም። ጋሽ ደረጀም ሊነግራት ፈቃደኛ አይደለም። ተረጋጊ፣ ለሁሉም ጊዜ ያለው፣ ጊዜው ስደርስ ነግርሻለሁኝ፣ ጠብቂ ብሏታል። ነው እንግዲህ ጋሽ ደረጀ ለሚስቱና ለቤተሰቦቹ ያው ያለውን ነገር እናትየቱ ወይም ማርታ ተደጋጋሚ ጥያቄ እያነሳችበት ነገሮች ትንሽ ከበድ ስላሉበት አማራ ሲያጣ እንግዲህ የጓደኛ የልጅ ናት ብሏታል፣ ማለት ነው። የጓደኛ የልጅ ናት፣ ስለዚህ የአደራ በአደራ የሰጠኝ ስለዚህ፣ ባክሽ ታገሺኝ ለተወሰነ ጊዜ ብሏታል ማለት ነው። እንግዲህ ዝሮ ዝሮ ሂዶ ሂዶ እውነቱ መው ታወቁ አይቀርም፣ ግን እስከዛ ድረስ ጋሽ ደረጃ እንግዲህ ተረጋጊ ባክሽ እያለ ማርታን እየለመናት ይገኛል ማለት ነው። እንግዲህ ለማሙናት እሷም እሺ ብላለች። ያው እቺ ኤቢ የምታባለዋ ልጅ በጣም ነው የጠላቻት። ዳጣን ገና ቤቷ ቤት እግሯ እርግጥ ሲያደርግ ጀምሮ እንዴት ነው የተጠየፈቻት ማለት ነው። በጣም ውሃ የምትባለዋና ዮናታን ግን በጣም ነው የወደዷት። በተለይ ውሃ የምትባለዋ ልጅ ዳጣ በጣም ነው የተመቸቻት ማለት ነው። በቃ ሁሉም ሰላም። ራሱ ልቧ ድንግጥ ነው ያለው ገና ስትገባ። እንግዲህ ኤቢ የምትባለው ልጅ ያው በሷ የማይፈረድም እንግዲህ ናታንን ስለምትወደው ስለምታፈቅረው። እሱ ግን ምንም አይነት ስሜት ለእሷ የለውም። ግን እሷ በጣም ስለምትወደው እንግዲህ በጣም ቅናትን ጭርጭርጭር እያረጋት ይገኛል። ዳጣ ስትመጣ ደግሞ የበለጠ ነው እንትን ያለችው ማለት ነው። እንግዲህ እንደውም አሁን ኤባስ ብሎ እንግዲህ ናታን አፈቅርሻለሁኝ ብሏታል ማለት ነው። አፈቅርሻለሁኝ ሲላት እንግዲህ እናትዬቱና ዳጣ እናትዬቱና ኤቢ እንግዲህ ተሻሽገው እያዳመጡ ነበረ። ዳጣ በነገራችን ላይ የገባችው ለሌላ ነገር ሳይሆን እንግዲህ ኤቢ በጣም እያስቸገረቻት ስለሆነ፣ ምንድነው ኤቢን ጠይቃት ነበረ። ናታንን ተወጂዋለሻ የሌለ ፍቅር ገብቶልሻል አይደል ምናምን ስትላት፣ አወደዋለሁኝ ወደዋለሁኝ መጀመሪያ አልወደውም፣ በጣም ነው የምጠላው ምናምን ምናምን እያለ ስትደረድር በኋላ ለናታን ብዬ ህይወት ሁሉ ላጠፋ እችላለሁ ነበር ያለቻት። እንዲያጣንና እኮ እኔ እንዳግዝሽ ነው ምናምን ስላት፣ አይ እኔ እገዛ አልፈልግም። ደሞም እገዛ የምትፈልጊ እኔን ማገዝ የምትፈልጊ ከሆነ ናታንን የሆነ ነገር ብለሽ አስቀይመሹ ከሱ ራቂ። ከዛ በኋላ አንቺና ናታን ኩርፊያ ከሆናችሁ ያንን ነው እንግዲህ ለእኔ እርዳታ ብዬ የማስበው፣ ነው ያለቻት ማለት ነው ዳጣ ደግሞ አይ እኔ እሱ ማድረግ አልችልም፣ ምክንያቱም ናታን እኮ ምርጥ ወንድሜ ነው። ስለዚህ በሌላ ነገር አታስቢ ብላንች እና እሱን ለማግባባት የምችለው ነገር አድርጋለሁ እንጂ እሱ ማስቀየም አልችልም ብላታ ላይ ማለት ነው። ከዛ መታ እንግዲህ ናታን ጋ ነው ቀጥታ ሄደችው ዳጣ ዳጣ ዛም ሄዳ የምነግርህ ነበረኝ ላወራ ፈልጌ ምናምን ምክንያቱም እሱ ፍቅር ስላለበት እሷ የሆነ የፍቅር ስሜት ተሰምቷታል ብሎ ስላሰበ ነበረ ማለት ነው። እንደዛ የጠየቃት እኔ ወፍ እንደዛ አይደለም ግን አብጊ በጣም ነው የምትወድ የሌለ ነው ፍቅር ይገባላት ስለዚህ ለምን አትረዳትም? እያለችው ነበረ። እንግዲህ እሱም አይ እሷ የእሷ ፍቅር ሳይሆን እልክ ነው የያዛት ስለዚህ ደግሞ ለእሷ እኔ ምንም አይነት ስሜት እንደሌለኝም ታውቃለች፣ ሊኖረኝም አይችልም። በጣም ነው የምታስጠላኝ፣ ነው ያላት። ማለት ነው እንዲህ እውነትን ነው እሷ እንደዚ ታውቃለች። ታዲያ አንተ እንደማትፈልጋት ታውቃለች፣ ውስጥ ለው ናታናዋ በደንብ ታውቃለች ነው ያላት። ግን ያችኛይቷ አላውቅም እውነትም እንዳለው ልክ ነው መሰለኝ ያለባት ማለት፣ እንግዲህ በዛ መልክ ነው የተናገረው። እንግዲህ እሱ በዛው አያይዞ ግን አንቺ እንዴት ነበር ህይወቶች፣ ጓደኛ ነበረ ወይ ብሎ ነበር የጠየቀው። ኧረ እኔ ብዙ፣ በጣም ብዙ ጓደኞች አሉ፣ ግን የወንድ ጓደኞች ግን እኔ ጾታዬን ነግረውኝ እራሱ አያቅም ነው እያልክ ያለው ምናምን ስትለው፣ እንግዲህ ምንም ወንድ ደርሶብኝ አያቅም ነው እያልሽኝ ያለሽው ነበር ማለት ነው ከየት አመጣሁ ምናምን እያለ ዳጣ ስትላላ ጥላችሁ እናትና አለች። ስምት ምክንያቱም ያች ተንኮለኛ አቤጊ የምትባል ማለት ነው እናትዮዋን ስራ ከያዘችበት ከሳሎን ገትታጇን ይዛ ነው ይዛት ሄደችው እንዲያምጣቸው ብላ። ከዛ በኋላ እንግዲህ እነሱ እንደዛ ብለው ኧረ ምንም የለም ስትለው፣ ዳጣ እንግዲህ እናታን የፍቅር ጥያቄውን ሊያቀርብ ዳጣ እንግዲህ በእጁ ያዘውን መጽሐፉን ሁሉ ጥሎ በቃ ምናምን ዳጣ እኔ እኔ ግን በቃ እኔ ምናምን እያለ እንግዲህ ማለት ነው እኔ አፈቅርሻለሁ ብሎ እንኳን አፈቅ ብሎ የሆነ ስቴ ግማሽ ግማሹን እንደጠራው እንግዲህ አላስቻላትም ማለት ነው። በተለይ አብይ እንግዲህ በሩን በርግድ አድርገውት ነው የገቡት፣ እናትና ልጅ በዚህ ልክ የፍቅር መቀስ መሆን አልፈለጋት አልፈለጋትም ግድ ነው እንዴ እንዴ ምን ይሄን ያክል ምን ነው ከዛም እንግዲህ በጣም ነው የደነገጡት ዳጣ ቁጭ ብድግ ቁጭ ብድግ ነው ያለችው ምስኪን ማለት ነው በጣም ነው ያሳዝነችኝ ጋይስ በቃ የምር ቁጭ ብድግ ቁጭ ብድግ ነው ያለችው በቃ ስንቴ ቁጭ ብድግ እንዳለች አጠይቁ ይበስማ እንግዲህ እናታንም አይኑ ፍጥጥ ነው ያለው በጣም ነው የደነገጠው እንግዲህ እናትየቱ በፊት ደግሞ ዳጣን እሱ ክላስ እንዳትሄጂ ምክንያቱም ወንድ ልጅ ነው እሱ ክላስ መሄድሽን አቁሚ ብላት ነበረና እሺ ብላ ነበር ዳጣ ማለት ነው። እንግዲህ ዳጣ ሄደችበት መንገድ ሌላ ነው፣ እነሱ የተረዱበት ሌላ ነው። ምክንያቱም አበይ የምትባል የተንኮል ቤት በቃ ተንኮል ግድ ብላ ነው። ምክንያቱም ዋና ለመዋበር ግጥ እሷ ዳጣ ማባረር ነው። ግን ዳጣ ደግሞ ጭራሽ አትባረር መስሏት ነው ምትለፈውንሽ ምክንያቱም ጋሽ ደረጀ ጭራሽ አቶጣም ነገሮቹን እንደሚያስተካክሎ መስተካከል ያለባቸውን ነገሮች አስተካክሎ እንትን እንድትቀጥል ያደርጋል እንጂ እንትን አይልም ማለት ነው። እንግዲህ ከሰላምም ጋር ሰላም እንዲያው እንትን ያገባች ሚስት እኮ ታዲ ላይ ያለችው ነበረ ማለት ነው። እንደዛ ስትለው እኔ እንኳ የሆነ ቤተሰብ የምታከብር ፣ መጽሐፍ ማንበብ የምትወድ ረጋ ያለች፣ ሁሉ ነገሯ ግልጽ የሆነች እንደዚ አይነት ሴት ይመቸኛል እያለ ነበረ እንዲ። ምነው ዳርዳር ትሄዳለህ ታዲያ በአንዲት እንዲህ ዳጣን ብለህ አትናገርም እንደ እያለች ሰላም በጣም እየሳቀችበት ነበረ ማለት ነው ኧረ ተይ ሰላምተ እንዴት እያላት እንግዲህ እያወሩ ነበር ማለት ነው ከዛ በውስጡ እያያሰበ እያለ እንግዲህ ከትንሽ ከደቂቃዎች በኋላ ነው እንግዲህ ዳጣ የመጣችው ስትመጣም እንግዲህ ቀጥታ ወደ ፍቅር ጥያቄው ነው የሄደው ማለት ነው እንግዲህ ኤቢ የምትባል ተንኮለኛ ባለፈው መጽሐፍ አስገድድቻት ሁለተኛ ባለፈው ጌጣጌጥ ደብቃ እንግዲህ የእሷ ራሷ እናትዬዋ ብትሰማ እኮ የሌለ ነበር የምታብደው ግን አባቷ ዴ በቀላ ማለት ነው። አሁን ደግሞ ሌላ ተንኮል እየቆፈረች ትገኛለች ማለት ነው። በቀጣይ ክፍል እስከምንመለስ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁ ውዶች። የሁሌም ሰላምታ በረሳቱኛ አመሰግናለሁ። ባይ